ለምንድነው ፊቷን እንዲህ አደረከው? ደን ፈልጌ ነው። ደን ፈልጌ ደን ፈልጌው ነው። በምንድን ነው እንደዚህ ፊቷን እንደዚህ አደረከው? መጀመሪያማ መጀመሪያማ እዛ ስትሄድ ያየኋትና ጓደኛ መስዬ በዳቦ በሰዋስ ልኬ ሰጠኋት፣ ደግሜ ማለት ነው በምንድነው እንደዚህ ፊቷ ሰው መጥቷት ነው? ወድቃን፣ ምንድን ነው አፍርጫት ነው? ገፍትሬ አፍርጫት። አዎ አፍርጫት። ከምን ሊያፈቀጥካት? ከድንጋይ ላይ ወስጄ ድንጋይ ላይ፣ ድልድዩ ጓ ወንዝ ልከታት ነበረ። ያው ጸልየው ጸሎት እና እንትን የምትለው የምትሰግደው፣ ወቸኔ ወደቀችው በአስራ ሁለት። አታሳዝንም ማ እሷ አራት አስቀኝ መናት እንደማላዝንላቸው ታቃለ ጠንቅቃ። አታሳዝነኝም። ደሟን በጣም ፈልጋለሁ። ደሟን ፈልገዋለሁ። ምንድን ምንድነው ዋናነት ይፈልቁሳ እንድትሞት ብቻ ነው። ምንድነው ትዳሯን በትኜ ከዚህ አሁን ከትዳሯን ፈታ ወደ አባቷ መታለች እና ከዚህ እንድትሞት እንድትሞት ፈልጋለሁ። እንድትሞት ማለት ነው፣ ህይወቷን እንድታጠፋ ፈልጋለሁ ለዛ ነው አጋንንት፣ ሰይጣን፣ ታደሶ መተት አጋንንት፣ ሰይጣን አይ አጋንንት ናችሁ? ሰይጣኖች አጋንንት ነኝ። አጋንንት አዎ። መጀመሪያ ምንድን ነው ጉዳይ የተሳካው ለእድሏ ነው ለህይወቷ ነው ለጤናዋ ነው ወይስ ምንድን ነው የተሳካው? ጤናዋን እና ተዳሯን ነበር። በቃ እሱን ነበረ። ግን ደሞ አልቻልኳትም አሁን ከዛ በኋላ ትዳሯን መበተን ትችያለሁ። ቡዳን ላይ ይነጥላለ። በምግብ የገባውና ቡዳ በቃ መጣ። ከአሁን በኋላ አልደርስም አልደርስም አልደርስም፣ በቅድስ ስላሴ ሁላችንም ሁላችንም ቡዳኝ ጥላ ቡዳኝ ነጥላ ዛር አየር አጋንንት ዛር አየር አጋንንት መተት ድግምት ላልታደስ መተት ድግምት ወደ ሲውል እንገባለን። ወደ ሲውል ገባለሁ። በቅድስት ኪዳነ መረስም እንዴት ብዬ ልጥራት? በቅድስት ኪዳነ መረስም እሺ እሺ በቅዱስ ኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሚካኤል ስም ሲሆን ታስረናል። ሲሆን ታስረናል። ሶስት ጊዜ ቶሎ ቁጣ እግዚአብሔር ገስጻችሁ

ይዞ ሳምንት ማምጣት እሺ ትከታተል ትጸልይ ቤቷ ደግሞ ትጸልይ ሶ ፊቷ አይታየም ነበር በቁስል መንፈሱ የጣላት ፊቷ ቆሳ ስለሆነ የመጣው ግን አሁን የዛሬ ሳምንት እንደዛ ቆስላ ዛሬ ስትመጣ ይኸውላችሁ መንፈሱ ታዞ ሙሉ ለሙሉ ፊቷን አስተካክሎ ይሄ ግማሽ ፊቷ አይታየም ነበር ቁስል በቁስል ዛሬ ሳምንት የነበራ ሰዎች ታውቃላችሁ? ቁስ በቁስ ነበር። ይኸው ዛሬ ተራግፎላት እንዲህ ንጹህ ሆና መታለች። ይኸው እግዚአብሔርን አመስግኑላት። ምን ተሰማሽ? በጣም ደስታ ተሰምቶኛል። ደስታ ተሰምቶኛል። ሙሉ ለሙሉ ፊትሽ ቁስ በቁስ ነበር። እህ ወዲያውኑ አልችልም ነበር። አፌ ሁሉ እንደዚህ ነበር። አፌ ሁሉ አይታይም ነበር። ምግብ ራሱ መብላት አልችልም ነበር። ቀይ አልበላም። አዎ፣ ምንም ነገር አልበላም ነበር። አዎ

ሁሉ ነገሯን ነው የወሰድንባት፣ ያለ ወሰድንባት፣ የውጭ እድሏል። በቃ እንዳለ ቤተሰብ ከጥቅም ውጭ እንዲሆኑ ቤተሰቡን በሙሉ ነው የያዛችሁት? ኦ ይዘን፣ በቃ ምንም እንዳይሰሩ ብኩን እንዲሆኑ ምንም እንዳያገኙ በቃ። እነሱ ያለቅሳሉ፣ ያለቅሳሉ፣ ያለቅሳሉ፣ ቤተክርስቲያን እየሄዱ ያለቅሳሉ፣ ግን በቃ ምንም። ምን አደረካት አንተ? ምን አደረካት? አብረን የሚኖሩት? አሁን አብረው ነው የሚኖሩት። አብረን የሚጸልዩት? አዎ። አብረን የሚቀጠቀጡት? አይለያዩ አለ ቤተሰብ ነው አለ። ምንድን ነው ያደረጋችሁት? ቤተሰቡን እነሱ ምንድን ነው ያደረጋችሁት? በቃ አተላናቸው፣ ትልቅ ታረግናቸው። ምን ማለት ነው? ጨረስናቸው። ቤተሰቦቿን በላን፣ በላን፣ በላን፣ በላን። እነዚህ አልቀመጣሉ አልቀመጣሉ እከክ እከክ እኮ ነው ያደርግናቸው። እከክ እከካሞች ናቸው። እናንተ ናችሁ እንጂ እከኮቹ አኛ አይደለንም። እነሱ ከካቆላሉ ቆሻሾች ናቸው? እነሱ የተከበሩ የክርስቶስ ግጆች ናቸው። እናንተ ናችሁ ቆሻሻ እንጂ እነሱ የተከበሩ የእግዚአብሔር ግጆች ናቸው። አይፈልጉም አይፈልጉም። ሰው ለምን ሰዎች ቆሻሻ ቆሻሾች ናቸው ሰዎቹ ሰውነታቸውን በሙሉ ነው ያተላላችሁት? ወይ ምንድን ያለ ምንድን ነው ያደረጋችሁት? ቆሻሻ ቆሻሻ ቆሻሻ። ሰው ሲጠጋን ቆሻሻ ቆሻሻ ይሰማናል። ቆሻሻ አለኝኛ፣ ቆሻሾች ነን። እናንተ ናችሁ ቆሻሾች እንጂ እነሱ እኔ ምን አቅላለሁ? እንግዲህ እኔ ምን አቅላለሁ? እሺ አንተስ ምን አደገጋት? እንደዚሁ ነው በቃ እንደዚሁ ነው እንደዚሁ ነው በቃ፣ ሰው እንዳይጠጋቸው ነው። አይጠጋቸውም ሰው ይርቃቸዋል። ማንም ማንም አይጠጋቸውም። ቢጠጋ መንቸው ምን ችግር አለው? እኔ እንጃ። ይሄው እነሱ ይጸልያሉ፣ ያለቅሳሉ። ማልቀስ ነው በቃ ለእግዚአብሔር ማልቀስ ሚካኤል እየሄዱ ማልቀስ፣ ማልቀስ። ያልተደረጉት ነገር አለ እንደ ደግሞ በወንድሞች ተንበከኩ፣ ተንበከኩ፣ ተንበከኩ፣ ተንበከኩ፣ ተንበከኩ ተንበከካከ ዛርና አይነ ጥላ ምንድነው የሚያደርገው? ሰውነታችን ያሸጥተዋል። ሰው እንዳይቀርበን፣ ሰው እንዲጸየፈን፣ ሰው እንዲሸሸን ምን ያደርጋል? ሰውነታችን ያሸጥተዋል። ሰውነታችን ላይ የተለያዩ እንደ ቅማል አይነት እንደ ቁንጭ አይነት ሰውነታችን ላይ እንዲመሰመሱ በማድረግ እኛ እንድናፈር፣ እንድንሸማቀቅ፣ አንገታችን እንድንደፋ ከሰውነታችን እንደሆነ እንዲሰማን ያደርጋል። የፈለገ ብንታጠብ ሰውነታችን ሰው ሲቀርበ እንድንሸት ያደርጋል። ስለዚህ ብዙ ሰዎች ቤት ዘግተው ያለቅሳሉ። ከሰው አይቀርቡ ለምን ሰውነት የሸታ ብለው ስለሚያስቡ፣ ሰውም ሲቀርባቸው የአይነ ጥላ ሰውነታቸውን እንዲሸት ያደርጋል። ስለዚህ ብዙ ሰው በቃ በዚህ አይነት ሁኔታ በራስ እንዳይተማመን፣ ራሱን እንዲደብቅ፣ ከሰው እንዳይገናኝ፣ ትዳር እንዳይዛ አድርጎታል። ትዳሩ እንዲፈታ በእንዲ አይነት ችግር አድርጓል። ይሄ የአይነ ጥላና የዛር ወይንም ደግሞ የድግምት የመተት እንዲ ሰውነት አሽት አንገት ድፋ ከሰው እንዳይገናኙ ሰው እንዲርቃቸው አድርግ ከተባለ ከተላከ እንዲያደርጋል። እነዚህ አይነት መንፈሶች ናቸው እንዲህ የሚያደርጉት። ስለዚህ ምንድን ነው አለመሸማቀቅ ነው። ጸበል እየተጠመቁ እግዚአብሔር ወይ ማረኝ እያሉ ንስሐ እየገቡ እየሰገዱ መንፈሱን በደንብ መቀጥቀጥ ነው። በዚህ በደንብ መጀለጥ ነው። መቁጠሪያው ልክ ያገባዋል ስርዓት የሚያስይዘው የሚቀጠቅጠውና የሚያደክመው በደንብ መቁጠሪያው ነው። በደንብ ስንቀጠቅጠው መገረፍ አይወድም። ሲገረፍ ያምነዋል፣ ይደክመዋል። ካቀጠቀጥ ነው እጅ አይሰጥም። ስለዚህ እንዲህ አይነት መንፈስ እየቀጠቀጡ እና ሰውነትን ቅባ ቅዱስ እየተቀቡ ከእንዲህ አይነት ችግር መላቀቅ ይቻላል። እንዲህ አይነት ችግር ያለባቸው ሰዎች አትሸማቀቁ። ጸበል የተጠመቃችሁ ሰውነታችሁ ሙሉ ቅባ ቅዱስ እየተቀባችሁ እየጸለያችሁ እየጾማችሁ እየሰገዳችሁ እየቀጠቀጣችሁ ከእንዲህ አይነት መንፈስ እንድትላቀቁ ማድረግ ያለባችሁ መዋጋት ነው እንጂ መሸማቀቅ፣ ቤት ዘግቶ መቀመጥ፣ ማልቀስ ብቻ መፍትሄ አይሆንም። እግዚአብሔርን መለመን ነው። ስለዚህ የመንፈስ ችግር መሆኑን ማወቅ ያስፈልጋል። ተጋአፍልፍፍጣአፍልአፍጣ ሁለተኛ እንድርስባቸውበሩ ሁለተኛ ከቆዳቸው፣ ከስጋቸው፣ ከደማቸው፣ ከነፍሳቸው፣ ከመንፈሳቸው ሁላችንም የዛር መንፈስ፣ የቡዳ መንፈስ፣ የአይነጥላ መንፈስ፣ የመተት መንፈስ፣ የልክፍት መንፈስ አንደርስባቸው ለቀናቸው በቅድስት ስላሴ ስም በጌታችን በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን። በድንግል ማርያም ስም ቆሻሻችን ይዘን ችግራችን ይዘን ጤናቸውን ለቀን ዘመናቸውን ለቀን ወደ ሲኦል እንገባለን። በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ጊዮርጊስ ስም ሲኦል ታስረናል። ሁለተኛ እንደርስባቸውም በመድኃኒዓለም ስም ቃል እንገባለን። ሶስት ጊዜ ጁን ነው ቶሎ ቅድስት ስላሴ ገዝተው። በጣም ደህና ናችሁ? እንዴት ናችሁ? አይዞሽ፣ እግዚአብሔር ይፍታ። እንዴት ነሽ? ደህና ነሽ? እንዴት ነው ፈተናው? አልሽም። ከባድ እንደሆነ አውቃለሁ ከሰው መገለል ራስን አንገት መድፋት አቋል ነው። አይዟችሁ እሺ። እግዚአብሔር አለ። እሺ። እግዚአብሔር አለ። አሁን ችግሩ ሁሉ ወጥቷል። ችግሩ ምኑ ምኑ የመንፈስ ነው እኮ የእናንተ አይደለም። እሺ፣ ሰው ከመንፈስ ሲላቀቅ አዲስ ይሆናል። እሺ። በቃ ከዚህ በኋላ አዲስ ሰው ነው የምትሆኑት። እሺ። እሺ። እግዚአብሔር ከናንተ ጋር ይሁን። አይዟችሁ እሺ። ድንግል ማርያም ተባልካችሁ አይዟችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ፣ ጨንሰናል አሁን ወደ ፍተሻ